አመሰግናለሁ ከነዓን ማርክነህ። ያው ከረጅም ወራት በኋላ ነው በአካል የተገናኘ ነው። እንግዲህ ያው የእግር ኳስ አጀማመርህ በአዳማ ታዳጊ ቡድን ነው፣ ከዛ አዲስ አበባ ዩኒቨርሲቲ፣ ከዛ አዲስ አበባ ከነማ፣ ተመልሰህ ወደ አሳዳጊ ክለብህ አዳማ ተመልሰህ ምርጥ ብቃትን ካሳየ በኋላ ነው ወደ ቅዱስ ጊዮርጊስ ያመራው። በቅዱስ ጊዮርጊስም ከዋንጫ ጋር የታጀበ ስኬታማ ቆይታ አድርገ ወደ መቻል ነው የመጣው። መቻልም እንዲሁ ቀላል የሚባል ጥሩ የሚባል ጊዜ ነው ያሳለፍከው። ከመቻል ጋም ለተጨማሪ አመት ለመቆየት ውልህም ባራዘብክበት ነው ሳይጠበቅ ድንገት ወደ ሊቢያ ያቀናኸው ና እንዴት እድሉ ተመቻቸለ? ከሱ ልጀምር። እሺ ያው ከረጅም ጊዜ በኋላ ነው ድጋሚ ለሶከር ኢትዮጵያ ኢንተርቪው ሳደርግ ወደ ውጪ የተመቻቸልኝ እድል ከዛሬ ሶስት አመት በፊት ቻን ላይ የቻን የአፍሪካ ዋንጫ ላይ ስንጫወት በነበረኝ እንቅስቃሴ አንድ ቱኒዚያዊ ኤጀንት ጋር ተገናኘና ከእሱ ጋር ከሁለት አመት ንግግር በኋላ ነው ላስቲር ላይ ወደ ሊቢያ ሊሄድ የቻልኩት ማለት ነው። በሊቢያ ሊግ ተሳታፊ ለሆነው አልመዲና ትሪፖሊ እግር ኳስ ክለብ ነው ለመጫወት የተስማማው። በዚህ ክለብ ውስጥም ጎሎችን በማስቆጠርም በእንቅስቃሴ ምቾ ተሰምቶክ ነበር። እንዴት ነበረ በዚህ ክለብ የነበረ ቆይታ? አው በዚህ ክለብ የነበረኝ ቆይታ ያው እንደ መጀመሪያ የፕሮፌሽናል ኬሪየር መጀመሪያ ላይ ያው ትንሽ ከባድ ነበረ። ኢንቫይሮመንቱ ለመጀመሪያ ጊዜ ነው ከሀገር ወጥቼ ስጫወት እና ትንሽ አስቸግሮ ነበረ። ከዛ በኋላ ግን ኢንቫይሮመንቱን አዳፕት እያደረኩት ስመጣ ያው ኮንፈርት ተሰምቶኝ መጫወት ጀምር ያለው ጎሎችን ማስቆጠር ጀምር ያለው እና ጥሩ እንቅስቃሴ ማድረግ ችያለሁ። እንዲህ ባለ ጥሩ እንቅስቃሴ ውስጥ ነው ድንገት ሳይጠበቅ ወደ ሌላው የሊቢያ ክለብ ሻባብ አልጋሪ ያቀናኸው። ምንድን ነው በለውጥ ሊመጣ የቻለው? እርግጥ ነው ግብጻዊ አሰልጣኝ ክለቡን ከያዘ በኋላ የውጭ ተጫዋቾች ይባላል፣ ውሰትም ይባላል፣ በስምምነትም ነው ይባላል። እና እስቲ ምቾት ከተሰማ ክለብ ሳይጠበቅ ወደ ሌላ ክለብ ያቀናኸው ምክንያት ምንድን ነው? አዎ፣ ብዙ ነገር ተብሏል በዚህ ዙሪያ፣ እኔ ከአልመዲና ጋር የተለያየንበት መንገድ በሊቢያ እግር ኳስ ፌዴሬሽን ሕግ አንድ ቲም ውስጥ ከሶስት ተጫዋች በላይ ፕሮፌሽናል ተጫዋቾችን ማጫወት አይቻልም በሚለው ሕግ ነው እና ድንገትስ እንደ አጋጣሚ ሆኖ ደግሞ እኛ ጋር አራት ነበርን እና ያው ሰውየው እያስፈረማቸው የራሱ ተጫዋቾች ነበሩ። እነሱን መንካት ስላልፈለገ ያው ከእኔ ጋር ውሌን አቋርጬ ወደ ሌላኛው ቲም ልሄድ ችያለሁ። ይሄ ማለት በአንተ ፍቃድ እና በክለቡ ስምምነት ነው የሆነው? ውል አፍርሰ እንዳዲስ ነው ወደ ሸባብ አልጋህሪ እያቀናው? አዎ፣ ከአል መዲና ጋር ውሌን አቋርጬ ነው ወደ ሌላኛው ቲም ልሄድ የቻልኩት እንጂ በውሰት አይደለም ማለት ነው። ውሰት አይደለም ውል ቀደ አቀደህ በአዲስ መቅ ተስማምተን ነው ያለው አዲስ ውል ነው እዛ። ያለኛው አሁን የገባህበት ክለብ ጋር ያለህ ቆይታ ምን ይመስላል? ትንሽ ከሱ እዚህ አዲሱ ክለብ ከገባህ በኋላ ትንሽ ቆይታ አርቃልና እንዴት ነው? እሱ አዲሱ ክለብ ቆንጆ ነው። ያው ጌም እየተጫወትኩ ነው። ከፈረምኩበት ጊዜ አንስቶ ሁሉንም ጌም ነው ሲጫወት የነበረው ጎሎችን አስቆጥሬ ያለው እና ያው ከነበርኩበትም ቀጥ እያለው ብዬ አስባለሁ። ከብሔራዊ ቡድን ጋር በተያያዘ ወደ በኋላ ጥያቄ ያነሳልለሁ። ትንሽ በሊቢያ ስለነበረው ቆይታ፣ ምናልባት እንዳልክ የመጀመሪያ ክነ ወደ ሊቢያ ያቀናው ነው በፕሮፌሽናል እግር ኳስ ህይወትም የመጀመሪያ ነው። ከኢትዮጵያ ውጭ ሆነህ ተመጫወትና ከአመጋገብ ጋር ከአኗኗር ጋር ከባህል መላመድ ጋር ትንሽ ያልከበደ፣ እንዴት ነውስ የነበረው ፈተና? አው ያው እንዳልኩ ነው መጀመሪያ ላይ ኢንቫይሮንመንቱ ሲቀየርብህ ብዙ የሚያስቸግር ነገሮች አሉ። እዚህ የለመርከው ነገር አለ፣ ጓደኞች ጋር ትገናኛለህ፣ ቤተሰብን ታገኛለህ። እዛ ግን ከራስ ጋር ብቻ ነው ጊዜ ያለ እና በአንድ በኩል ጥሩ ነው፣ በአንድ በኩልም ደግሞ ትንሽ እያስቸግር ነበረ በአመጋገብ ምናምን ያው እንጀራ ብቻ ነው የማታገኘው እንጂ፣ አለ ያው፣ የስፖርተኛ ምግብ ይታወቃል። በምግብ በኩል ብዙም ተቸገር ያለው ብዬ አላስብም። ከልምምድ ውጪ፣ ከምትሰራቸው ስራዎች ውጪ ጊዜዎች በምን ነበር የምታሳልፍ ነበረ? አው ያው እዛ አሁን እንዳልኩ ከራስ ጋር በጣም ብዙ ጊዜ ስለሚኖርህ ረጅም ሰዓት አለና መጽሐፎችን አናነብ ነበር። አንዳንዴም ደግሞ ፖድካስቶችን አያለው ምናምን እና በእነዚህ መንገዶች ነው የማሳልፍ የነበረው። አጠቃላይ ስኬታማ የሆነ የሊቢያ ቆይታ ነበረ። ይሄ የብዙዎች ስፖርት ቤተሰብም በወቅቱ ጥያቄ ነበረ። በሊቢያ ካሳለፍከው ጥሩ ጊዜ አንጻር አሰልጣኝ መሳይ ተፈሪ ለ2026 የዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ጋር ያለብን ማጣሪያ ጨዋታ የብሔራዊ ቡድን ጥሪ ሲደረግ ያንተም የጋቶችም ስም አልተካተተም ነበር እና ይሄ ብዙዎችን ጥያቄ አስነስቶ ነበር ለምን የሚል ይህን ጥያቄንም አሰልጣኝ መሳይ ተጠየቀው የጨዋታ መንገድ አለመመቸት የሚልም ነገር እንደሆነ ሰምታሃል እያስባለሁ እና ብሔራዊ ቡድን አለመጠራት ጠብቃሁ ነበር አለመጠራትስ የፈጠረብን ነገር አለ ያው ብሔራዊ ቡድን አልጠራም ብዬ አልጠበቅኩም። ምክንያቱም ኢትዮጵያ ውስጥ በሚጫወትበት ሰዓት ሁሉንም ጥሪዎች ላይ ስለነበርኩኝ፣ አሁን ደግሞ ወደ ተሻለ ቦታ ነው እና ፕሮፌሽናል ሆነ ጥሪ ይዘለኛል የሚል እምነት የለኝም ነበር እና ያው ትንሽ እንደ ሰውኛ ፊልድ ታረጋለህ። ቢሆንም ግን ያው አንዳንድ ጊዜ የአሰልጣኝን ውሳኔ ታከብራለህ። ግን በየጨዋታ መንገድ ምናምን የሚባለው አስተያየት ግን እንደኔ፣ መጀመሪያ ፕሮፌሽናል ተጫዋች ስትሆን ከአንተ የሚጠበቀው ታክቲካል አዌርነስ የጨዋታ አረዳድህ ምናምን ነው እና እንደው እሱ እንኳን ለጨዋታ አይሆኑም ቢል ጠርቶን ቢያሳየን እንኳን ጥሩ ነው ብዬ አስባለሁ። ቢያንስ እንዳልኩ ነው የመቀበል የጨዋታ አረዳራችን ይህን ያህል ያነሰ ነው ብዬ አላስብም። እና የተሰጠው አስተያየት በየጨዋታ መንገድ ምናምን የሚለው በእኔ በኩል ተቀባይነት የለውም። እንዳልከው ውሳኔው አሰልጣኙን አክብረህ ግን ላለመጠራታችሁ የቀረበው ምክንያት አላሳመነኝም እያልከኝ ነው። ይሄ ምንም እኔ እንጃ ያሳምናል የሚል እምነት የለኝም። ዳግም አሁን በቁጭትም ወደ ብሔራዊ ቡድን ዳግም ለመጠራትስ ምን ለማሳየት ታስባለ? ባያሳምን ምክንያቱ ያው እኔ የተዘለልኩበት ሰዓት በጣም ጥሩ በነበርኩበት ሰዓት ማለት ሀገሬን ማገልገል በቃ ትክክለኛው ሰዓት ነው ብዬ በማስብበት ሰዓት ነው ይሄ ነገር የሆነው። ቢሆንም ግን ከዚህ በኋላም ሀገሬን እስከ መጨረሻው ድረስ እስከ ተጠራው ድረስ የማገልገል ግዴታ አለብኝ እና አሁንም ወደፊትም ሀገሬን ለማገልገል ዝግጁ ነኝ ብዬ አስባለሁ። አሁን ወደ ሀገር ቤት መታል የመጣው የሊቢያ ልት ተጠናቆ ነው። አው የሊቢያ የሊጉ ፎርማት ከሌላው ይለያል ና አራት ምድብ ተከፍለን ነው የምንጫወተው። በአራት ምድብ 35 ቲም አለ 99 ተከፍለን ነው የምንጫወተው እና በመጀመሪያው ራውንድ ከአንድ እስከ ሶስት የወጣ ቲም ነበር ወደ ቀጣዩ ዙር የሚያልፈው። እንደ አጋጣሚ ደግሞ ሆኖ የእኛ ቲም አራተኛ ወቶ ነው ያጠናቀቀው እና በዛ ምክንያት ነው ልመለስ የቻልኩት። አንተ አገር ከገባ በኋላ በሊቢያ የተፈጠረ ሁኔታ እንዳለ መረጃው አለ ብዬ አስባለሁ። የእርስ በርስ ጦርነቶች እንደተነሳ ይሰማል። ና ምናልባት ከመምጣት በኋላ የነገር መከሰቱ ስትሰማ ምንድን ሰማክ? ምን ታስባለ? አሁንስ ያው በጣም ነው የሚያስደነግጠው። ከዚህ በፊትም የነበራቸው ነገር ነበረ ያኛውን ጨርሰው ሰላም ሆኖ ባለበት ሰዓት እንደዚህ አይነት ነገር መነሳቱ ድጋሚ በጣም ነው የሚያሳዝነው። እንደ አጋጣሚ ደግሞ ሆኖ ይሄ ነገር ከመነሳቱ ከአንድ ሳምንት ወር አስር ቀን በፊት ነው ወደ ሀገሬ እየተመለስኩት እና ና ያው እግዚአብሔር ይመስገን ያው እዛ ያለውን ነገር እንግዲህ እግዚአብሔር ሰላም ያድርግላቸው። ቀጣይ ያለውን ነገር ደግሞ እስቲ አብረን የምናየው ይሆናል አብረን የምናየው ይሆናል ስትለኝ፣ ተመለሰ ላክት ትችላለህ? የእግር ኳስ ህይወትን ዳግም ወደ ኢትዮጵያ ውስጥ ትመልሳለ ወይስ ወደ ሌላ ሀገር ይላሰባል? ያው እሱን አብረና ያለን ያው ጊዜው ገና ስለሆነ ሊጎችም ስላላለቁ ወደፊት የምናየው ነገር ይሆናል ብዬ አስባለሁ። ወደፊት የምናየው ነገር እንዳለሆነ ግን እንደ አነጋገር የተረዳሁት ግን ተመለሰ የምትሄድ አልመሰለኝም እንዳልከው ወደፊት የሚሆነውን አብረን ነው የምንጠብቀው። ከነዓን ከትላንቱ ከታዳጊ ቡድን አዳማ የተነሳው ዛሬ በሊቢያ ሊግ በጥሩ ደረጃ የሚጫወተው ከነዓን በብዙ ነገር ተለወጦ ነው እያየሁት ያለሁት ማቀው፣ ከነዓን ዛሬ በአይምሮም በአካልም በሁሉም ነገር በስሎ አድጎ ነው ያየሁትና አሁን ያለበትን ደረጃ ከትላንትናው አንጻር ስታስበው ምን ይሰማ? መጨረሻ ጥያቄ። ያው የሰው ልጅ እያደገ ሲመጣ ብዙ ነገር እያስተዋለ ይሄዳል ብዬ አስባለሁ። ላይፍ ደግሞ ኤክስፔሪንስ ነው ብዬ አስባለሁ። በምታየው መንገድ በምታየው ነገር ያው እንዳልከው ነው። ከአዳማ ጀምሮ እስካሁን ድረስ በብዙ ነገር ተለውጫለሁ ብዬ አስባለሁ። ና ላይፍ ኤክስፔሪንስ መሆኑን ተረድቻለሁ። በምታየው ነገር ገብተ ነክተ፣ በምታየው ነገር ነው ሁሉን ነገር የምትማረው ብዬ አስባለሁ ና አሁን ባለሁበት ነገር በጣም ደስተኛ ነኝ። በጣም በጣም ነው ደስ የሚለው። የመጨረሻ የመጨረሻ ጥያቄ ላርግ። አሁን ካለ አጠቃላይ እግር ኳስ ህይወት ተሞክሮክ ብዙ ወጣቶች ነገ ከኢትዮጵያ ውጭም ወጥተው በሀገር ውስጥ በትልቅ ደረጃ መጫወት ለሚያስቡት የምታስተላልፍላቸው መልእክት ምንድን ነው? ከህይወት ልምድ ተነስተ አው መጀመሪያ እራሳቸውን ማመን፣ ባላቸው ችሎታ ባላቸው ነገር ማመን አለባቸው ብዬ አስባለሁ። ሲቀጥል ደግሞ ማለት ነው ማድረግ እየቻሉ ያንን ነገር ሳያደረጉት ከሚያልፉ እስከ መጨረሻው ድረስ ሞክረው ሞክረህ ባይሳካልህ ይሻላል የሚል እንትን ያለኝ እኔ ና ሞክረህ ባይሳካል ቢያንስ እንደ ሞከርከው አይምሮ ስለሚያቅ ባላቸው ነገር እስከ ጥግ ድረስ ይሂዱ። በኋላ ላይ እንዳይቆጩ ማለት ነው። በላይፍ ደግሞ ከባዱ ነገር ጸጸት ነው። ጸጸት እንዳይሰማቸው የሚችሉትን እስከ መጨረሻው ድረስ ማለት በቃ ማንንም ብለይ ማድረግ የለባቸው፣ በራሳቸው እስከ መጨረሻው ድረስ እንዲሞክሩ ነው የማስተላልፍላቸው መልእክት ማለት ነው። በጣም ነው የማመሰግነው ስለነበረ ቆይታ። ቴንክዩ ዳኒ የእኔን በጣም ነው የማመሰግነው።